የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማረስ ጀምረናል። ከኢትዮኒስ የዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖሎች መካከል የሚደረገው ውጊያ መቀጠሉ ተሰምተዋል። የአገዛዙ ጦር የፋኖ ከፍተኛ አመራሮች ይገኙበታል በተባለ አካባቢ ውጊያ መክፈቱ ነው የተሰማው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላት ትላንት በሀሳብ አለመግባባት እርስ በርስ ግጭት ላይ የነበሩ የሁለቱ ፋኖ ድርጅቶች ጦር ዛሬ ላይ አብሮ በቅንጅት ግዴታውን እየተወጣ ይገኛል ማለት ተናግረዋል። በክልሉ ያለውን ጦርነትና እየሆነ ያለውን ጉዳይ በተመለከተ ዝርዝር አዘጋጅተናል። አብራችን ስትቆዩ ትሰሙታላችሁ። ኦፌኮ ኦሮሚያ ክልል ያለውን የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመጎዳር መወሰኑን የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና ተናገሩ። አሁን ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛይ ማቅረብ ከዛም በኋላ ደግሞ ተንቀሳቅሶ የምርጫ ዘመቻ ለማድረግ አመች አይደለም ብለዋል። ፕሮፌሰር መረራ ምርጫ ለማድረግ ከፍተኛ ጦርነት የሚጠይቅ ሆኗል በማለት ተናግረዋል። በዝርዝር እናየዋለን። ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በመግለጽ ለጋዜጠኞች ወደመጡበት መመላለስ አለባቸው ለሀገራቸው ጥሩ ያልሆነችበት በምክንያት ነው ማለት ተናግረዋል። በዝርዝር እናየዋለን። የሩሲያው ፕሬዚዳንት ቭላድሚር ፑቲን እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፍተኛ ተራዳሪ ለአምስት ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምነት ላይ ምንም አይነት ለውጥ ማምጣት አለመቻሉ ተሰማ። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ከዛም በኋላ ይህን የሚባል ለውጥ የለም ሲሉ ተናግረዋል። የተወደዳችሁ የተከበራቸው የተከበራችሁ የትዩንስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምተዋል። የአገዛዝ ጦር የፋኖ ከፍተኛ አመራሮች ይገኙበታል በተባለ አካባቢ ውጊያ ከፍቷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላት ትላንት በሀሳብ አለመግባባት እርስ በርስ ግጭት ላይ የነበሩ የሁለቱ የፋኖ ድርጅቶች ጦር ዛሬ ላይ አብሮ በቅንጅት ግዴታውን እየተወጣ ይገኛል ብለዋል። በክል ወሎ ቀጠና የተለያዩ አካባቢዎች በተደረጉ ውጊያዎች የፋኖ ኃይሎች ድል ማስመዝገባቸውን ያስታወቁ ሲሆን በተለይም ህዳር 23 2018 ዓ ም በደቡብ ወሎ ዞን ዳውንትና ደላንታ ወረዳዎች ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን ያስታወቁት የፋኖ ኃይሎች በውጊያዎቹ በርካታ የአገዛዙ ወታደሮች መገደላቸውን ይፋ አድርገዋል። በተለይም በድላንታ ወረዳ ፀሐይ መውጫ ከተማ ከባድ ውጊያ መደረጉ የተሰማ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አምራ ቀጠና ሚሊክዝ ከባድ መሳሪያዎች ታግዞ ውጊያ የከፈተው የአገዛዝ ጦር ሽንፈት አድርሼበታለሁ ሲል ነው ያስታወቀው። በፀሐይ መውጫ ከተማ የተደረገውን ውጊያ ተከትሎም የደላንታ ወረዳ የብልጽግና አመራሮች ወደ ደሴ ከተማ ሸሽተዋል ነው ያለው አፋባ ሚሊክዝ። በተመሳይ በሰሜን ወሎ ዞን ራያ ቆቦ ወረዳ ተኩለሽ ዙሪያ በቀጠለ ውጊያ የአገዛዝ ጦር ካምፕና ምሽግ በመስበር ድል አስመዝግብናል ሲሉ የፋኖ ኃይሎች ጨምሮ አስታውቋል። የአፋባ ሚሊክዝ ዞብላምባ ክፍለ ጦር ህዳር 23 2018 ዓ ም ከቀኑ 10 ሰዓት ጀምሮም የአገዛዙ ጦር ካምፕና ምሽግ ላይ ውጊያ በመክፈት በርካታ የአገዛዙ ወታደሮች ደምሰናል ሲልን ያስታወቀው የአገዛዙ ጦር የታድሰው ድግስ እያደረገ ባለበት ወቅት ነው በፋኖ ያሎች ውጊያ የተከፈተበት ያሉት የፋኖ የመረጃ ምንጫዎች ባልተዘጋጀበት ሁኔታ ውጊያ የገጠመው የአገዛዙ ሰራዊት ከፍተኛ ጉዳ አድርሶበታል ብለዋል በሌላ በኩል በሸዋና ወሎ አዋሳኝ አካባቢ የምትገኘው ከላላ ወረዳ ደገር ከተማ ከባድ ውጊያ ቀጥሏል በደገር ከፍተኛ የፋኖ አመራሮች ታይተዋል መባሉን ተከትሎ ያልተቋረጠ የድሮን አሰሳ ሲያደርግ ቆይቷል የአገዛዝ ጦር ትላንት በይፋ ውጊያ መክፈቱን ነው የታወቀው። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች የጋራ ዊት እያደረጉበት ነበር በተባለው ደገር ከተማና ዙሪያው በቀጠለው ከባድ ውጊያም ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። ህዳር 23 2018 ዓ ም አራት ሰዓት ጀምሮ በቀጠለው ውጊያም የአገዛዝ ጦር በሚጠቀመው ከባድ መሳሪያ በከለላ ወረዳ ደገር ከተማ አቅራቢያ የሚገኘው ድንጎ ተራራ ጥብቅ ደን ቃጠሎ እርሶበታል ሲሉ የኢትዮኒስ የአካባቢ መረጃ ምንጮች አረጋግጠዋል። በወሎና ሸዋ ቀጠና አዋሳኝ አካባቢዎች የሚገኙ የፋኖ ኃይሎች በአንድነት በተሰለፉበት በዚህ ውጊያ ከፍተኛ ድል እየተመዘገበ ነው ሲሉም የፋኖ የመረጃ ምንጮች ጨምሮም ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላቱ በውጊያው ከባድ የፋኖ ምት የተደናገጡ የአገዛዝ ጦር በወሎ ደገር ከተማ አቅራቢያ የሚገኘውን ደንጎ ተራራ ጥብቅ ደን በሞርታር አረር በዙ 23 ና ቤም አውድሞታል ሲል አስታውቀዋል። ትላንት በሀሳብ አለመግባባት እርስ በርስ ግጭት ላይ የነበረው የሁለቱ የፋኖ ድርጅቶች ጦር ዛሬ ላይ አብሮ በጋራ ቅንጅት ግዴታውን እየተወጣ ይገኛል በታላቅ ተጋድሎ አብሮ መስዋዕትነት እየከፈለ ነው ነገም ይቀጥላል ነው ያለው አበበ ሙላት ከዚህ በኋላ በሴረኞች ምክንያት አንዱ ከወዲያኛው ማዶ ሲበላ ሌላኛው ከወዲህ ማዶ ላይ ቆሞ የሚመለከት አማራ አይኖርም ሁላችንም በያለንበት የጋራ ጠላት ላይ እንዘምታለን ብሏል በተያያዘም በጎጃም ቀጠና ሰሜን አቸፈር ወረዳ የፋኖ ኃይሎች አገዛዝ ጦር ካምፕ ላይ በሌሊት ጥቃት ማድረሳቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል በወረዳው ጭንባ ከተማ በአድማ ብተና ካምፕ ላይ ፋኖ የተከፈተው ተኩስ የአገዛዝ ጦር አባላት መገደላቸውን የመረጃ ምንጮች የተናገሩት የአገዛዝ ጦር በሌሊቱ ወደ ፋኖ ቀጠና ለአሳ በወጣበት ጊዜ ነው። የፋኖ ኃይሎች በሌላ አቅጣጫ ወደ ከተማ ገብተው በካምፑ ላይ ጥቃት ማድረሳቸው የተሰማው። ኦፌኮም ኦሮሚያ ክልል ያለውን የጸጥታ ሁኔታና የፖለቲካ ምህዳር መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባቻ ለመወዳደር ወስኗል ሲሉ የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና ተናገሩ። አሁን ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ ከዛም በኋላ ደግሞ ተንቀሳቅሶ የምረጡ ዘመቻ ለማድረግ አመች አይደለም ብለዋል ፕሮፌሰር መረራ ጉድና። ፕሮፌሰሩ ከቢሲ ጋር በነበራቸው ቆይታ የፖለቲካ ምዳሩ መጥበብና አስተማማኝ የጸጥታ አለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ እንዳወቁ ገልጸዋል። ፕሮፌሰር መረራ ጉድና በምርጫ ቦርድ ሕግ መሰረት በተከታታይ ሁለት የምርጫዎች ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰውም በዚህም ምክንያት በአዲስ አበባ ብቻ ለመወዳደር ፓርቲያቸው ወስነዋል ብለዋል። ከአስር ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታ እንዲፈጠር መንግስትም ምርጫ ቦርድን መጠይቃቸው ያስታውስት። ፕሮፌሰር መረራ ብዙ የተሻለ ነገር የለም ይላሉ። ተወዳዳሪ ካላመጣችሁ ስላሉ ቅዳሜ ኅዳር 22 2018 ዓ.ም አስቸኳይ ማዕከላዊ ስብሰባ አካሄደን በኦሮሚያ አካባቢ ያሉትን ሁኔታዎች ከገመገም በኋላ በሙሉ ድምጽ ኦሮሚያ ላይ ለምርጫ የሚሆን አስቻይ ሁኔታ የለም የሚል ውሳኔ አሳልፈናል ብሏል። ፕሮፌሰር መረራ ማክሰኞ ህዳር 23 2018 ዓ ም ፓርቲያቸው ባወጣው መግለጫ ላይ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂክን በተመለከተ በአዲስ አበባ የምርጫ ክልሎችና የደህንነት ሁኔታ ምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚ ግምግሞ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎች እንደሚያቀርብ የተገለጸበትን ሀሳብ ልክ ነው ሲሉ ተናግረዋል። ፕሮፌሰር መረራ ከቢቢሲ ጋር በነበራቸው ቆይታ ማንኛውም የፖለቲካ ፓርቲ ለነጻና ፍትሃዊ ምርጫ መጀመሪያ የሚጠይቀው አስቻይ የፖለቲካ በጣም ይዳራለው የሚለውን ነው በማለት ፓርቲያቸው እንደሌለ እንደሚያምን ተናግሯል። ምርጫ ቦርድ ገለልተኛ አይደለም የሚሉት ፕሮፌሰር መራራም በተቃዋሚዎቹ ስምምነትና በጋራ የተቋቋመ ተቋም አይደለም ይላሉ። አሁን ባለው የምርጫ ስርዓት ቦርዱን ከላይ ጀምሮ እስከታች ድረስ በአንድ ፓርቲ የሚታዙና አንድ ፓርቲ የመለመላቸው ናቸው ይላሉ። ከሁለት መቶ በላይ ቢሮዎች ነበሩን። አሁን ግን ሶስት ብቻ ነው ያሉን የሚሉት ኦፌኮ ሊቀመንበር የኦሮሚያ አካባቢዎች ተንቀሳቅሶ የምርጫ እንቅስቃሴ ለማድረግ አዳጋች ነው ብሏል። ከሁሉም በላይ አስደንጋጭ ሁኔታ ውስጥ የጸጥታው ጉዳይ ነው የሚሉት ሊቀመንበሩ በተደጋጋሚ እንደተናገር ነውም ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ፣ ከዛም ደግሞ ተንቀሳቅሶ የምረጡኝ ዘመቻ ለማድረግ አመቻ አይደለም ብቻ ሳይሆን ብዙ የሚታሰብ አይደለም ይላሉ። በኦሮሚያ ሰው በነጻ ተንቀሳቅሶ መመለሱ ችግር ውስጥ ገብተዋል ያሉት ፕሮፌሰር መረራ ጉዲናም ስለዚህ አባሎቻቸው ሕይወት ለአደጋ ከማጋለጥ ውጭም ትርፍም አናገኝበትም ሲሉ በምርጫው እንደማይሳተፉ ተናግረዋል። ከሁሉም በላይ የጸጥታና የፖለቲካ ምህዳር እጅግ በጣም እየጠበበ መምጣቱ በኦሮሚያ ላለመወዳደር መወሰናቸውን፣ ነገር ግን በአዲስ አበባ እንደሚወዳደሩ ተናግረዋል። ምርጫ ሺዎችን ከቻልክ ሚሊዮኖችን የምታንቀሳቀስበት ነው የሚሉት ፕሮፌሰር መረራ በምርጫ ተወዳዳሪ ማቅረብ ብቻ ሳይሆን ተወዳዳሪዎች ዋስትና ይፈልጋሉ፣ ማለት ይህንን ማድረግ የሚቻልበት የጸጥታ ሁኔታ በሀገሪቱ የለም ብለዋል። የጸጥታ ሁኔታው ኃላፊነት መንግስት ወስዳለሁ ቢልም እንኳን በግልጽ ቋንቋ በኦሮሚያ የሚንቀሳቀሱ ታጣቂዎች አይፈልጉም የሚሉት ፕሮፌሰር መረራ በዚህ መካከል አባሎቻቸውና ደጋፊዎቻቸው ለአደጋ ማጋለጥ እንደማይፈልጉ ተናግረዋል። በኢትዮጵያ ውስጥ የሚደረገው ምርጫ ሁለት መሰረታዊ ነገሮች ካልመለሰም ዋጋ አለው ብለን አናስብም የሚሉት ሰጡት ሊቀመንበሩ አንደኛው ለዲሞክራሲ ስርዓት አስተዋጽኦ ያደርጋል ወይ የሚለው ነው ይላሉ። እኔ ዲሞክራሲያዊ ስርዓት ለማዋለድ የሚያስችል ነጻና ፍትሀዊ ምርጫ ይኖራል የሚል እምነት የለኝም ሲሉ ይመልሳሉ። ሁለተኛው ደግሞ ምርጫ ሰላምና መረጋጋት ያመጣል ወይ የሚለው ነው በማለት በኦሮሚያና በሌሎች የሀገሪቱ ክፍሎች ያለው የጸጥታ ሁኔታዎች ሳይስተካከሉ ይህም አስቸጋሪ ነው ይላሉ። ኢትዮጵያ ውስጥ ድሮም ቢሆን በምርጫ የህይወት ዋጋ ስንከፍልበት ነበር። አሁን ደግሞ የባሰ ሁኔታ ስለመጣብን ዝም ብሎ አጉል ጨዋታ ውስጥ ላለመግባት ገምግመን ለምርጫ አስቻይ ሁኔታ እንደሌለ በሙሉ ድምፅ ወስነናል ብለዋል። እዚህ ሀገር ምርጫ ማለት መለስተኛ ጦርነት ማለት ነው የሚሉት ፕሮፌሰር መረራ ጉድና፣ ለደጋፊዎቻቸው ዲሞክራሲ ያለ ምርጫ አለ ብለን ህዝቡን ማወዛገብ፣ ስራ ማስፈታት፣ ህይወት ዋጋ ማስከፈል ተገቢ አይደለም ሲሉም ይሞግታሉ። በአሁኑ ወቅት በኦሮሚያ በመንግስትና በታጣቂዎች መካከል ጦርነቶች እየተካ ያሉት የሚሉት ፕሮፌሰር መረራ ጉዲና በክልሉ ከመንግስት ብቻ ሳይሆን ከታጣቂዎችም ጫና አለብን ይላሉ። አሁን ባለው ሁኔታ ታጣቂዎች ምርጫ ነጻና ፍትሀዊ ስለማይሆን ለመንግስት ሽፋን ለመስጠት ካልሆነም እዚህ ውስጥ መግባቱ እንደማይደግፉ ይታወቃል ብለዋል። በኦሮሚያ የሚንቀሳቀሱ ታጣቂዎች ባለፈው ሀገራዊ ምርጫ በክልሉ በምርጫ ታዛቢነት የተሳተፉ ግለሰቦች በሌለ ምርጫ ለምታዛቢ ሆናቸው በሚል ብዙ ሺ ገንዘብ የተቀጡበት ሁኔታ አለ፣ ሲሉም ሁኔታውን አስታውሰዋል። መንግስትና ታጣቂዎቹ የፖለቲካ ስምነት ላይ ባልደረሱበት ህዝብ ወደ አስፈላጊ ግጭት ማስገባት አንዱ ፍራቻችን ነው ብለዋል። ኦፊኮ አባላቱን ጨምሮ የፓርቲው መሪዎች ባለፉት አመታት መታሰራቸው የፓርቲ ጽፈት ቤቶች መዘጋታቸውን በመግለጽና ነፃና ፍትሃዊ ምርጫ ይካሄዳል ብሎ እንደማያምን ሲናገር ቆይቷል። ኦፌኮ ህዳር 23 2018 ዓ.ም ባወጣው መግለጫ በአዲስ አበባ ብቻ ምርጫ እንደሚሳተፍና ከሌሎች ምርጫ ድረስ ሁኔታዎች የሚሻሻሉ ከሆነ በሌሎች አካባቢዎች ሊሳተፍ ሊያስከትል እንደሚችል ገምግም ያለው ብሏል። ሌሎች አካባቢዎች የጠቀሳቸው ከኦሮሚያ ውጭ በሪደዋና ባህር ያሉትን አካባቢዎች ሁኔታ ከተሻለ በዛ ልሳተፍ እችላለሁ፣ ከዛ ውጭ ግን እንዳልሰረዝ በአዲስ አበባ ብቻ አስር እጩዎችን አቀርባለሁ በማለት መወሰኑ ተሰምቷል። ትራምፕ ሶማሊያውያን ስደተኞች አሜሪካ ውስጥ እንዲኖሩ እንደማይፈልጉ መናገራቸው ተሰማ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው ሲሉ መደመጣቸው ተሰምቷል። ማክሰኞ እለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራቸው እንዲኖሩ አንፈልግም ብለዋን ትራምፕ ጨምሮ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብሏል። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህንን የሚያንኳሳ አስተያየት የሰጡት ይላም ቢቢሲ። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመስሉ የአሜሪካን ዜጎችን ያለአግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊንስ ሲቲስ የሚባሉት ሚኒያፖሊስ ና ሴንት ፖል የተባሉ በአለም ላይ ካሉት ትልልቅ የሶማሌ ማህበረሰ ማህበረሰቦች መካከል ናቸው። ከተሞቹ በአሜሪካ ውስጥ ትላልቆቹ የሶማሊያ ማህበረሰብ መገኛ ናቸው ይላል ቢቢሲ። ትራምፕ ማክሰኞ ለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አንፈልግም፣ እውነቱን ነግራቸዋለሁ። እሺ፣ አንድ ሰው እንዴም፣ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግድ የለኝም፣ በሀገራችን እንዲኖሩ አልፈልግም ሲሉ ተደምጠዋል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ ምንም የላቸውም። እርስ በራሳቸው እየተገዳደሉ ይኖራሉ፣ ምንም መዋቅር የለም ይላሉ ትራምፕ ከዛም ለኮንግረስ ለመመረጥ የመጀመሪያ ሶማሊያ አሜሪካዊ ተወካይ የሆኑትን ዲሞክራቷን ኢልሃን ኦማርን ወደ መተቸት ዙረዋል። ትራምፕ ሁልጊዜ ይመለከታታሉ፣ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብለዋል። ኢልሃን በማኅበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብላለች። በጣም የሚያስፈልግ እርዳታ እንደሚያገኝ ተስፋ አድርጋለሁም ብላለች። የአገሪቱ ስደተኞች እና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተም ኢንፎርስመንት ወይም አይስ በትራምፕ አስተራር በመንትያ ከተሞች ውስጥ ህጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉም እቅዱን የሚያውቅ ሰው ማክሰኞ እለት ለቢቢሲ ወኪል ተናግረዋል። ባለስልጣናቱ እንዳሉት በዚህ ሳምንት ኦፕሬሽኑ ሲጀምረው መቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል ብለዋል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ታዲያ ዘ ኒውዮርክ ታይምስ ነበር። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያሉንት አይስ የሚቆጣጠሩ የአገር ውስጥ ደህንነት መመሪያ ቃል አቀባይ ማንኛውም ሰው በዘር ተመስርቶ ኢላማ ይደረጋል መባሉን ክደዋል። አንድን ሰው የአይስ ኢላማ የሚያደርገው ዘራቸው ወይም ጎሳቸው ሳይሆን በህገወጥ መንገድ በአገሪት ውስጥ መሆናቸውን ይላሉ። በጋዜጣዊ መግለጫ ላይ የሚኒያፖሊስ ከንቲባ ጃኮ ፍሬይ በአይስ የሚፈጸም ኦፕሬሽን የፍትህ ሂደትን ይጥሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሊያ የመጡ ከ80 ሺ የሚጠጉ ሰዎች እዛ ይኖራሉ። አብዛኛዎቹ የአሜሪካ ዜጎችም ሆነዋል። የትራምፕ አሰራር ባለፈው ሳምንት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ጥቃት ከተከፈተ በኋላ በስደተኞች ላይ የሚያደርገው ዘመቻ አጠናክሯል። ከዚህም ውስጥ ቀዳሚ ተጠቂ ሆኑት ታዲያ ሶማሊያውያን ሆነዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን እና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለአምስት ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አልተቻለም ተባለ። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብሏል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነት ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው ብሏል ቢቢሲ የአሜሪካ የልኡካን ቡድን ሞስኮ ለቆ ከወጣ በኋላ የሰጠ አስተያየት እስካሁን ድረስ የለም። ቀደም ብሎ ማክሰኞ ዕለት ፑቲን በኬቭና በአውሮፓ የሚደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ እየተደረገው ለውጥ ተቀባይነት እንደሌለው ገልጸው ነበር። አክለውም አውሮፓ ወደ ጦርነት መግባት ከፈለገችና ከጀመረች አሁን ዝግጁ ነን ሲሉ ማስጠንቀው ነበር። ዩክሬንና አጋሮቿ ዋይት ሀውስ የሰላም እቅዱ ላይ ማሻያ እንዲደረግ ግፊት ሲያደርጉ ቆይተዋል። ክሬምሊ የሰላም ስምምነቱ ላይ ማሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አስታውቆ ነበር። ዳር ወር ላይ ለመገናኛ ብዙኃን ሾልኮ የወጣው የሰላም እቅድ ለሩሲያ ያደላ እንደነበረ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርጎበታል። ከሞስኮ ስብሰባ በኋላ ስለ ምክር ሀሳቡ የተጠየቁት የፑቲን ከፍተኛ ረዳት ዩሪ ኡሻኮቭ ክሬምሊ በአንዳንድ ነጥቦች ተስማምተዋል፣ ግን አንዳንድ ነገሮች ላይ ያለን ልዩነት አቅርበናል ብሏል። አክሎም እስካሁን የሚያመቻቹትም የስምምነት አካል ይዘን አለመጣንም ብዙ ስራ ይጠበቃል ብሏል። ለኬቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን የምስራቃዊ ክፍሎች የሚደረግ ቁጥጥር ጨምሮ ሩሲያና ዩክሬን አሁንም በጥልቅ የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ሞስኮና ዩክሬን አጋሮች በሰላም እቅድ ላይ የተለያየ አቋምና ያላቸው ዋይት ሀውስ አንጻራዊ ተስፋ አለው ቢልም የአውሮፓ መሪዎች ግን ከአራት አመታት በኋላ የሁለቱ ሀገራት ጦርነት የሚያስቆም የሰላም ስምነት ስለመደረሱ ጥርጣሬ አላቸው ማለቱን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮንስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።